እኔ በስራ ብርቱ ጠንካራ ነው ብዬ በኩራት የተናገርኩለት እኔ ነኝ የማሰድበው? እኔ ወገኔን ህዝቤን እምረዳ ሰውን በሰውነቱ እምረዳ አንዲት ኢትዮጵያዊት ነኝ። ማህበረሰብ የማሰድበው ወይንስ ህፃን ልጅ መልአክ ፎቶ ለጥፎ ደንቆሮ ብሎ መሳደብ ነው ማህበረሰቡን የሚያሰድበው? ለነዚህ ሰዎች ውክልና የሰጣቸው ማን ነው? ማን ነው? ማን ነው ማህበረሰቡን የሚያሰድበው? እኔ ወይስ እነሱ? እኔ እስከ ዛሬ ራሴ ባሌ እናቴ አባቴ ስሰደብ መልስ ሰጥቼ ተናግሬ ያውቃለሁ። አሁንም ምላሽ እየሰጠ ግን የኢትዮጵያ ሕዝብ እንዲያይልኝ ነው ፈልገው። እኔ ላይ እየተደረገ ያለውን ነገር የኢትዮጵያ ሕዝብ እንዲያይ ነው ፈልገው። ማን ነው ማህበረሰብ የሚያሰድበው? ይሄ ነው ማህበረሰብ። ይሄ ስድብ ነው ማህበረሰብ የሚያሰድበው ወይስ የኔ አካውንቴ። እንዳይዘጋ ከሆነ ይዘጋ። ፍላወር ምትልኩልኝ ሞዴሬተሮች ገብታችሁ እንዳይዘጋ ብሽታ ይልትሉ ይዘጋ አካውንት። ልጄን እኮ ነው ደንቆሮ የማይሰማ እያሉ እየሰደቡ ያሉት። አካውንት ብርቄ ነው እንዴ? ሲዘጋ እየከፈትኩ እመጣለሁ። አልጠፋም። እስካልገደሉኝ ድረስ አልጠፋም። አካውንት ሲዘጋ ስከፍት ሲዘጋ ስከፍት እመጣለሁ። ግን ማነው ማህበረሰብ የሚያሳድበው እኔ ወይስ እነሱ? ህፃን ልጅ መልአክ ፎቶ ለጥፎ ደንቆሮ የማይሰማ ብሎ የሚሳደበ አካል ነው ማህበረሰብ የሚያሳድበው ወይስ እኔ ነኝ ማህበረሰብ የማሳድበው? እኔ ኒኮላ ሀገር ኩራት ነኝ። መልካም ነገር እንጂ እኮ የምሰራው ቁጭ ብዬ እንደነሱ አፀያፊ ስድብ የምሳደብ ሰው እኮ አይደለሁም እንዴት ነው አንድ ሰው ማህበረሰብ ወክላለሁ ብሎ ተቀምጦ የኔን ህፃን ልጅ መልአክ ፎቶ ለጥፎ ተስማማላችሁ በዚህ ይሄ ትክክል ነው የልጄ ፎቶ ተለጥፎ ደንቆሮ የማይሰማ ተብሎ መሰደብ ትክክል ነው እኔን ለምን ጉራጌ ጠንካራ ሰራተኛ ነው አልሽ ተብዬ ይቅርታ ጠይቂ እየተባልኩኝ እነሱ ህፃን ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰደቡት፣ ልጄን። ይሄ ደግሞ እኔ ለታሪክ እንዲቀመጥ ፈልጋለሁ። ስቶሪ ላይ ያደርገዋለሁ። አሁን ላይ ቬን ዘግቼ ፖስት ይመጣል። ፖስት ነው የማደርገው። ዘላለም እንዲቀመጥ ፈልጋለሁ። ይሄ ማን ማህበረሰብ እንደሚያሰድብ እንዲታየልኝ እፈልጋለሁ። ማን ነው ማህበረሰብ የሚያሰድበው? ማን ነው እኔ ሀቢባ ማህበረሰብ ማሰድበው ወይስ ይሄ ለደንቆሮ ልጇ ማየ ማይሰማ ገና በቤቷ እኮ እየውልሽ

ማይም ማይሰማ ገና በቤቷ ይረገጣል ደግሞ ለደንቆሮ ልጅ ማነው ማህበረሰብ የሚያሰድበው ማይሰማ ገና ማይሰማ ገና ማህበረሰባችንን ሰደበች ይላሉ እኔ ባደነቅኩኝ ጥሩ ጎኑን በተናገርኩ ስለዚህ ማነው ማህበረሰብ የሚያሰድበው ህፃን ልጅ መልአክን የሚሰድብ ነው ወይንስ እኔ ማህበረሰብ ማሰድበው ይህንን እኔ እናንተ እንድትነግሩኝ ይፈልጋለሁ። ማህበረሰብ የሚያሰድበው ህፃን ልጅ የሚሳደብ ነው ወይንስ እኔ ነኝ? የመጨረሻ በብዙ ነገር ብለው ስላልሰበሩኝ፣ የመጨረሻ ስስ ጎኔ ምን እንደሆነ ልጄ እንደሆነ ስለሚያውቁ በመጨረሻ ስስ ጎኔ መጡ። አልጠፋም ስላልኳቸው እኔን ለማጥፋት መጨረሻ ላይ እቺ ልጅ ምንም ብንቀጠቅጣት አካውንት ብናዘጋባት እናቷን፣ አባቷን፣ ባሏን፣ ራሷን ብንሰድብ መልኳን፣ ሃይማኖቷን ሁሉ በሁሉ ነገር ብንሰድባት አልጠፋችም። ስለዚህ የመጨረሻ ልናስጠፋት የምንችለው ልጇን ብንናገርባት፣ በልጇ ከተናገርናት መቋቋም ያቅታታል፣ ትሰበራለች፣ ትጠፋለች። ትሰበራለሁ ጠግኜ ራሴ እንመጣለሁ እንጂ አልጠፋም። ይናፍቃችኋል። እኔ አልጠፋም፣ እስካል ሞትኩኝ አልጠፋም። ቃል ገብቻለሁ። እስካልሞትኩ እስካል ሞትኩ ድረስ እኔን አታስጠፉኝም። ልጇን ደንቆሮ ብለን ከሰደብንባት ልቧ ተሰብሮ ትጠፋለች ነው። ጥሩ። ይሄ ግን ለታሪክ ይቀመጣል። ለፈጣሪ ነግሬዋለሁ። እኔ በፈጣሪ ስለማምን ነግሬዋለሁ፣ እሱ ፍርዱን እንዲሰጠኝ ፍርዱን ልጅ ላይ ለተደረገው ነገር ፍርዱን ከፈጣሪ ይጠብቃለሁ። ይረገጣል ደሞ ለደንቆሮ ልጇ ማይሰማ ገና በቤቷ ቆየው ልጅ ማይሰማ ይረገጣል። ደሞ ለደንቆሮ ማይሰማ ማይሰማ እንዳትረሱት። ይሄንን እንዳትረሱልኝ እስከመሞት አድረሰውም። ይሄንን ለታሪክ አስቀምጠዋለሁ። እኔ በህዝቤ እኔ ኢትዮጵያዊት እህታችሁ በኢትዮጵያውያን ነው ይሄ ተደረገብኝ። ልጄ በኢትዮጵያዊነቱ ያ ዘንድ ያፍር አልፈልግም። ሌበር እና አማርኛ አስተምሪው ልጅሽ ሽንት ልኛላችሁ እንደዚህ አይነት ክፋት እንዲሰማ፣ እንኳንም አማርኛ አላወቀ ልጄ። አማርኛ ይማር ልጅሽ ትሉኛላችሁ ልጆችሽን አማርኛ አስተምሪያቸው ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ አማርኛ አላስተምረው። አሁንም ሐሳባችሁን አልቀየራችሁም? አሁንም ልጅን አማርኛ አላስተምረው? ንገሩኝ። አሁንም ልጅን አማርኛ አላስተምረው? እኔ አማርኛ ባለመቻሉ ጊዜ ደስተኛ ነኝ። አላስተምረውም። ጀምሬ ነበር ተውዋለው፣ አማርኛ ማስተማሩን። ቢካዝ ነገ ሲያድግ እንደዚህ አይነት መጥፎ ነገሮችን እንዲሰማ አልፈልግም። አይምሮ እንዲቆሽሽ እንዲከፋው፣ ለሰው ልጅ ጥላቻ እንዲኖረው አልፈልግም። ልጄ እንደዚሁ ፍቅር እንደሆነ ነው እንዲያድግልኝ የሚፈልገው። ሰው እንዲጠላ አልፈልግም። አማርኛ አወቀ ማለት እንደዚህ አይነት ቪዲዮዎችን ሲያድግ እኔ ልቆጣጠረው አልችልም። ትልቅ ሲሆን ስልክ ሲኖረው ኢንተርኔት የያዘውን ነገር አይለቅም። ሀቢባ ብሎ ሰርች ቢያደርግ እኔን የተመለከተ ቪዲዮ በሙሉ ይወጣለታል። ስለዚህ ልጅ አማርኛ እንዲያውቅ አልፈልግም። ስትሮንግ ጋቡ። ይሄ ያልሰበረኝ ምንም አይሰብረኝ። እኔ በዚህ ካልተሰበርኩኝ በምንም አልሰበርም። ትልቁ ስስ ጎኔ እኔ ልጆቼ ናቸው። እዚህ ምድር ላይ ልጅ ሳይመን ነው ስስ ጎኔ። በዚህ ካልተሰበርኩኝ በምንም አልሰበርም። ይሄ ከሚዲያ ካላስጠፋኝ ምንም አያስጠፋኝም። ለሀቅ የምትቆሙ ካላችሁ እዩ። ማነው ማህበረሰብ የሚያሰድበው? እኔ ሀቢባ መልካም ስራ የምሰራው ህዝቤን የማግዘው፣ ወይንስ መልአክ ልጄን ደንቆሮ፣ የማይሰማ ይረገጣል፣ ደግሞ ለደንቆሮ ልጇ ይረገጣል፣ መሀይም፣ የማይሰማ ይህን ቃል ደጋግሜ አዳምጫለሁ። እንዳረሰው ነው ሀቢባ፣ እንዳትረሺው። ይህንን ቪዲዮ ደጋግመሽ ስሚው። ደጋግሜ ሰምቼዋለሁ። ያልገደለኝ ነገር ደግሞ ያጠናክረኛል። ይሄ ካልሰበረኝ ይሄ ካልገደለኝ ደግሞ ያጠነክረኛል። በቃ በልጆች የመጣችሁ ከዚህ በላይ ምንም ልታደርጉኝ አትችሉ፣ ምንም። የመጨረሻው ጥግ ድረስ ሄዳችኋል፣ እስከ ልጄ ድረስ ሄዳችኋል። ከዚህ በላይ ምንም ልታመጡ አትችሉም። እስቲ ምን እንደምታመጡ አሳዩ። ልጄን፣ ንጹህ መልአክ ልጄን ሰድባችሁ እናንተ ማህበረሰብ እንወክላለን ብላችሁ የኔ ልጅ ፎቶ ለጥፋችሁ፣ ደንቆሮ፣ ማሀይም፣ የማይሰማ ይህን ቃል አረሰው እንዳረሰው ነው የምደጋግመው። እዚህ ስር እንዲታተም አረሰው። ባትረሹ ምን ታመጫለሽ ልትሉኝ ትችላላችሁ። ለፈጣሪ እነግረዋለሁ፣ ጠዋት ማታ እነግረዋለሁ፣ ጠዋት ማታ። እኔን የፈጠረኝ እሱ አይደል? ልጄን የፈጠረው እሱ አይደል? ለሱ እነግረዋለሁ። ሄሎ ማሚ ዊ ፓርቲ ፓርቲ ፎር ፓርቲ

ግን ይሄ ታሪክ ነው። ማን ማህበረሰብ እንደሚያሳድብ እንድታዩልኝ ፈልጋለሁ። እኔ ማህበረሰብ ማሳደበው ወይንስ ህፃን ልጅ መልአክ? የሚሳደብ ነው ማህበረሰብ የሚያሳድበው። ፈጣሪ ሌላውን ፍርድ ፈጣሪ ይፈርዳል። ተዉት። ለሱ ሰጠችዋለሁ። ለሱ ነግሬዋለሁ። እኔ ላይፍ ከመክፈቴ በፊት ይሄ ቪዲዮ ከተላከልኝ ጀምሮ ጠዋት ጀምሮ አልቅሼ ለፈጣሪ ነግሬው አንተ አለካደል መኖርክን አሳይ ፍረድ ብያለሁ ልጄን እንደዚህ ብሎ የተናገረው አብረውት ገዝት ላይ የተደረደሉት ሁሉ ፈጣሪ ፈርዶባቸው ወጥተው ሚዲያ ላይ የፈጣሪን ፍርድ ካላሳዩ ፈጣሪ የለም። ለኔ መብቴ ነው። ካልፈረደልኝ በዚህ ጉዳይ እሱ የለም። እሱ የሰጠኝን ልጅ እንዲህ ብለው ካልፈረደልኝ እሱ የምሰማው እንዳረሳው እኮ ነው። ይህን ከረሳውማ በክት ነኝ። ይህን ከረሳውማ ልጄን ክጃለው። ይሄንማ መርሳት የለብኝም። ለታሪክ እንዲቀመጥ ነው ስቶሪ ላይ ያረጉት። እኔ ከነዘር ማንዘር የተሰድቤ ቦታ ሰጥቻላ። የምን ቀን ነው ዛሬ ማሬ? የሆነ ሰው እየጠየቀ ይህንን ነገር ላሽብዬ ምናምን የማልፎ ነገር አይደለም ሪም ይሄን እኔ ከሰከሰ ከህዝብ ምናምን ከሰው ፍርድ አልፈልግም። ለፈጣሪ አልቀሼ ነግሬውን የመጣሁት አንተ ካለክ እውነት ካለክ መኖርክን እንዳምን ከፈለክ ፈርደክ አሳየኝ። አንተ ነከ የሰጠኸኝ ልጅ አንተ የሰጠኸኝን ልጅ ደንቆሮ የማይሰማ ልጇ ይረገጣል ብለው የሰው ልጆች አንተ የፈጠርካቸው ልጆች ሰድበዋል ልጆች። ስለዚህ ካለክ ፈርደቅ አሳይተቀኝ።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 ወደፊት ማያውቅም። ኢንሻላህ አላፍተመውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም ልጄ ካፉ ክፉ እንዲወጣ አፈልግም። ልጄ ህዝብ እንዲጠላ ማህበረሰብ እንዲጠላ አልፈልግም ልጄ

አንዴ ላይቪን ዘግቼ ፖስት አድርጀው ቪዲዮ ልምጣ። ለፈጣሪ ነገር ነው ልጅ የምል ሰው አይደለሁም። አንድ ነገር አንዴ ነው የምናገረው። ግን ስቶሪ አፍተር 24 አወር ስለሚጠፋ ፖስት ግን ዘላለም ስለሚኖር ፖስት ነው ማረገው። እንሶ ከአሁን በኋላ ኢንስታግራም ላይ ፌስቡክ ላይ ፖስት አረጋለሁ፣ ምን አይነት እንደሆኑ ህዝብ እንዲያይልኝ ይፈልጋለሁ፣ ፍርዱን ከፈጣሪ እናንተ ግን እንድታዩ፣ እንድትታዘቡ ማን ማህበረሰብ አሰዳቢ እንደሆነ እንድታዩ ይፈልጋለሁ። ማን ነው ሀቢባ ሲባል ስሜ ሲጠራ በመልካም ስራ ሰው በመርዳት ሰው በማገዝ እንጂ ሰው በመስደብ ስሜ ተጠርቶ አያውቅም። ግን የጭካኔያቸው ጥግ ልጅን መልአክን ፎቶ ለጥፎ እስከ መስደብ ድረስ ካደረሳቸው ማን ነው ታዲያ ማህበረሰብ የሚያሰድብ እኔ ወይስ እነሱ? ማን ነው ሀቢባ ሲባል እኮ ስም የሚጠራው እኮ በመልካም ስራ ነው። ሀቢባ የቷ ያቺ ሰው የምታገዘ የሰውን ባምታብሰው ለሰው ድምፅ የምትሆነው እኔ። ሁሉ የሚደርስብኝ ነገር እኮ ለሰዎች እኮ ድምፅ ስለመሆን ነው። እስኪ በግሌ ከማን ጋር በምን ጉዳይ ተጣልቼ አውቃለሁ? እስኪ ንገሩኝ። እኔ ይህ ሁሉ መቀጠቀጠው፣ ስድቡን ስድሙን ተዉት፣ አመላቸው ነው። ስድብ ብርቄም ድንቄም አይደለም። ሪፖርት የሚደረግብኝ አካውንት የሚዘጋብኝ፣ ከአንድም ሶስት አካውንት ሉዝ ያደረኩት በምንድን ነው? ለተበደይ ድምፅ በመሆን እንጂ። እስኪ በግል ጉዳይሽ እከሌ እንደዚህ አድርጎሽ ተጣላሽ በሉኝ። እከሌ አንቺ ላይ ደርሶብሽ አንቺ ብር ተበልቶ ከእከሌ ጋር ተጣላሽ በሉኝ። አንድ ሰው የኔ ብር በልቶብኝ አውቃል? የኔ ብር ተበልቶ ተጣልቻ አውቃለሁ? እኔ ተነክቼ ተጣልቻ አውቃለሁ? ይህ ሁሉ በየቤቱ ላይፍ ተከፍቶ የምሰደበው ምን የምደረገው እኮ ለእህቶቼ ከህገወጥ ደላላ ጋር ከሌባ ጋር ብራቸው ይህ ሁሉ ሶስት አካውንት የተዘጋብኝ ለተበደለ ሰው ድምፅ ነው። ቪዲዮዎች እንዳለ ብታቸው የህገ ወጥ ደላላ ፎቶ የተለጠፈ የሌባ ሌባ ያጋለጥኩበት ነው። ስለዚህ ሌቦች፣ ህገወጥ ደላሎች ለቲክታከሮች ሄደው ይከፍሏቸዋል። እነሱ ቁጭ ብለው ሌላ ስራ የላቸውም። እኔን ሪፖርት ያደርጋሉ፣ ያዘጋሉ ይኔን አካውንት እንጂ እስቲ ምን አድርጌ ነው የገንዘብ ሰው እንደሚያወሩት፣ ለገንዘብ ቢሆንማ ከሁሉም ጋር ፒስ ሆኜ የማንንም ችግር አልሰማም። ከሁሉም ቲክታከሮች ጋር እየተለማመጥኩ ዝቅ እያልኩ ክብሬን እየሸጥኩ፣ አዎ እውነታችሁን ነው እያልኩኝ አልሸቅልም። ከሁሉም ጋር ሰላሞኝ አልሸቅልም። ኖ ለሀቅ ስላልኩ እኮ ነው። ኖ፣ ያላመንኩበትን ነገር አላደርግም። ኖ፣ እኔ ያላመንኩበትን ነገር ቲክቶክ እንዳይዘጋ ብዬ ከማደርግ ሞትን እመርጣለሁ። ከቲክቶክ መጥፋት እመርጣለሁ ብዬ ለሀቅ ስለቆምኩ እኮ ነው የሁሉ ድብደባ የሚደረግብኝ። እስከ ልጅ ድረስ እኮ የደረሱት እኮ ለሀቅ ብቻ ስለቆምኩ ነው ለተበዳይ ድምፅ ስለሆንኩ እኮ ነው። በግንድ ጉዳይ የተጣላሁትን አንድ ሰው ስም ጥሩልኝ። ከማን ጋር በኔ በእኔ ጉዳይ ተጣልቼ አውቃለሁ? ድምፅ እኔ የሆንኩት ተበዳይ ይመጣል፣ እኔ ቤት በደሉን ይነግርኛል፣ በዳይን እጠራለሁ፣ ከበዳይ ጋር እጋጫለሁ እኔ ብሩን መልስላት አትመልስላት፣ ፍትህ ታግኝ ብዬ ግን ዘመኑ ነው መሰለኝ ሀቀኛ ሰው ጠፋ፣ ሀቀኛ ሰው ጠፋ። እኔ ታስረው ሳውዲ እስር ቤት ታስረው ድምፅ ሆኜ ከኤምባሲ ጋር ተደዋውዬ በኢሜይል በዋትሳፕ ተጻጽፌ ከታገቱበት ያወጣኋቸው ሰዎች ለሆዳቸው ሸጡኝ። ስንት ነገር እየሆንኩላቸው ከህገወጥ ደላላ ጋር ስንት ነገር የተፋየትኩላቸው ሰዎች በጎን አስር ድርሃም ሀያ ድርሃም ተቀብለው ነው ይሸጡኝ። ለአስር ድርሃም ለሀያ ድርሃም ለሆዳቸው ለምግባቸው ሸጡኝ። እኔ እንደዛ የለፋሁላቸው ሰዎች ድምፅ የሆንኩላቸው፣ የተሰደብኩላቸው፣ ከዚህ በላይ ምን አለ? እንዲህ የሆንኩላቸው እንዴ! እኔ ገንዘብ ብቻ ፈልጌ በመጣ ከሆነ ቲክቶክ ላይ ጌም እኮ ነው የሚያስገኘው ገንዘብ። ቁጭ ብሎ የሰው ችግር መስማት ነው እንዴ ገንዘብ የሚያስገኘው? የቱ ነው ገንዘብ የሚያስገኘው? ጌም እኮ ነው ገንዘብ የሚያስገኘው እንጂ ቁጭ ብሎ በባዶ ሜዳ ቁጭ ብሎ የሰው ችግር መስማት እኮ አይደለም ገንዘብ የሚያስገኘው። እኔ ለመንፈሴ እርካታ ስለሚሰጠኝ ደስታን ስለሚሰጠኝ ፈጣሪን የማመሰግንበት መንገድ ስለሆነ ከብዙ ነገር ከብዙ ችግር ከብዙ መከራ አልፌ እዚህ ጋር ስለደረስኩ እኔን እዚህ ጋር ያደረሰን አምላክ የማመሰግንበት መንገድ ስለሆነ ነው የህቶቼን ችግር የምሰማው። ለተበደለ ለተገፋ ድምፅ መሆነው ነገ እኔም ስበደል ስገፋ ፈጣሪ ድምፅ እንዲሆነኝ ነው፣ ፈጣሪ እንዲመዘገብ ለሰው ቢሆን የሆንኩላቸው ሲክዱኝ እተው ነበር። ገባችሁ? የሆንኩላቸው ድምፅ የሆንኳቸው ከስንት ነገር ያወጣኋቸው ከወጡ በኋላ ከችግራቸው ሄደው ከበደላቸው ጋር ለሆዳቸው ለገንዘብ ገጥመው እኔ ሚዲያ ላይ ወጥተው ሲያብጠለጥሉኝ ከዚህ በኋላ የሰው ነገር በቃኝ እል ነበር፣ ለሰው ብዬ ቢሆን። እኔኮ ለሰው ብዬ ስላልሆነ ነው፣ አመዳ ፋሽም ሆኜ ስቲል ቁጭ ብዬ የሰው ችግር እየሰማው ባቅሜ ከህዝቡ ጋር ተባብሬ ለመፍታት። እሷ ከኪሱ አውጥታ ነው የምትሰጣት። እሺ ከኪሴ አልሰጠውም። አንቺ ቤትሽን ከፍተሽ አሰባስቢ። ከኔ ትሻያለሽ። የምትሰድብኝ ሁሉ ከኔ ትሻላላችሁ። እናንተ ቤታችሁ ከፍታችሁ አሰባስብ፣ እናንተ አሰባስብ፣ እኔ ልተውላችሁ። እኔ ጌም ብጫወት ከኪሶ አይደለም። እኔ ከጊዜ ከገንዘብ ይበልጣል። ጊዜን፣ ጉልበቴን መስዋዕት አድርጌ ህዝቤን እያገለገልኩ ነው። እኔ አንድ እርዳታ ስሰራ ደብተር ላይ ቁጭ ብዬ መዝግቤ አንገቴን እስኪያመኝ እጄን እስኪያመኝ መዝግቤ ሁለት መቶ ምናምን ሰው መዝግቤ የሁለት መቶ ምናምን ሰው ስልክ ቁጥር ተቀብዬ ስልኬ ላይ ሴቭ አርጌ ዋትሳፕ ግሩፕ ጠፍቼ ደረሰኝ ለቅሜ ከታማሚው ደግሞ ባንክ ስቴትመንት አስልኬ ደረሰኝ ደምሬ ባንክ ስቴትመንቱ ላይ አስተያይቼ ነው ወጥቼ ቪዲዮ የምሰራው። እናመሰግናለን። ሳምንትም አስራ አምስት ቀንም ይፍጅብኝ ይሄ ሁሉ ስራ ወጥቼ ለህዝቡ እናመሰግናለን። ለእከሌ ቃል የገባቸው በሙሉ ይኸው በቃላቸው መሰረት ገብቷል። ከሌ- ሊታከም ሄደዋል። እናመሰግናለን። ታከሙት ሲመጣ ድኗል። እናመሰግናለን። ላይቭ ላይ አፕዴት ማድረጋችሁ ቪዲዮ የምሰራው ለማን ብዬ አይደለም ለራሴ ብዬ ነው። ፈጣሪ ጋር ተመዝግቦ ነገ ለኔ ለክፉ ቀን ስንቅ እንዲሆነኝ ብዬ ነው። ለሰው ብዬማ ማ ቢሆን ያመዳፋሽ ነኝ እኮ ለሰው ብዬ ነው። ለምን አወደቀንሽ? አትመለሽም ማሬ እዚህ ጋር ያለው ሰው ሁሉ የሚያውቅሽ፣ ዝምተኛ ናት ብለው እኮ ነው እንዲህ የሚቀጠቅጡኝ። ልጄን እኮ ነው የሰደቡት። ልጄ ኧረ በአላህ በቃ ሀቡዬ፣ ምን ሎ ሰቄልሽ አላህ። ለሁሉም ነገር ምን እልሻለሁ? ለሰው ከመተው ለአላህ መተው ይሻላል። ነገር ያለው ለአላህ ከተውሽው እኮ ይኸውልሽ፣ ማሬ ለአላህ ከተውሽው እዚህ ጋር ማውራቱ ጠቃሚ አይደለም ለአላህ የሰጡትን ነገር ለአላህ ተናግረሽ ነው መተው ያለብሽ አሁን አንቺ እዚህ ጋር ይ እንደዚህ መሆነሽ ምናምን ምንም ዋጋ አለ ምንም ዋጋ ቢስ ነው ለአላህ የተተው ነገር ለአላህ እስከሚያሳየሽ ማወቅ አለበት ለአላህ ነግሬዋለሁ እንዲፈርድ ፍርዱን ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ ፍርዱን ያሳየኝ ተይ በእናትሽ አቡባ አለ በቃ ባላል ኩሻ ካላህ የሚበልጥ ነገር ደሞ ማወቅ አለበታ። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶን ለጥፈው ደንቆሮ የማይሰማ ብለው ሰድበውታልሽ፣ ማሪ በቃ ይሁን። ያልሰማ ሁሉ እንዲሰማ አስተጋባለሁ፣ ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች፣ እነዚህ ከሰው ቢፈጠሩ የህፃን ልጅ መልአክ ምንም የማያቅ ፎቶን ለጥፈው አይሰድቡትም ነበር ልጄን ይሄ የጭካኔያቸውን ጥግ ህዝብ እንዲያይ ይፈልጋለሁ። ሰለም እንዲያይ ይፈልጋለሁ። ብችል በእንግሊዘኛ በአረብኛ ተርጉሜ ማቅረብ ይፈልጋለሁ፣ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይህንን ነገር ሊቃወም ይችላል። ልጅ ነው ልጅ፣ መልአክ ነው፣ ልጅ ነው። ደንቆሩ ማይዘማ ብሎ የዘደቡት ልጅ ላይ በልና ትሻቡ ኖ ይህ ማ ልጄን መካድ ነው። ይህማ ልጄን መካድ ነው። ልጄን እንደካድኩ ነው የምቆጥረው ይህንን ማዝም ካልኩ እራሴ ሲሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልክ ፈጣሪ የፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ካንቺና ካንቺ ከምታውሪውና ከአላህ ማን ነው ሀይል ያለው? አላህ ኖረለ ሀይል ያለው በቃ። ስለዚህ ነገሮችን ለአላህ የታወሰው ደግሞ እንደዚህ አይሆንም ሀቡ። እሺ፣ ካንቺና ከአላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ፣ መጮህሽ፣ ምናምን ዋጋ የለውም። አላህ ያልጌታ እ እኔ ብ አለም ጭካኔያቸውን እንዲያይልኝ ይፈልጋለሁ። አልፈልግም አለም እንዲሰማ ፈልጋለሁ። አለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ አለም እንዲያይልኝ እፈልጋለሁ። ይህን ቪዲዮ ለታሪክ እንዲቀመጥ ይፈልጋለሁ። እኔም ዝም ብያለሁ።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 የምኖርለትን ልጄ። እናት በልጇ ትደራደራለች እንዴ? አለም ይገልበጥ፣ በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው፣ እኮራበታለሁ። የልጄ ፎቶ ለጥፈው። እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ህፃን ነው መልአክ ነው። የልጄ ፎቶ ለጥፈው እኮ ደንቆሮ፣ የማይሰማ እኮ ነው ያሉት ልጄ። እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪን ይቅርታ ሊጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለኝም እኔ የመሳደብም አቅም የለኝም። ጨዋ ስለሆንኩኝ ጨዋ ቤተሰብ ስላሳደገኝ እንደነሱ አፀያፊ ስድብ። ምን ታመጫለሽ ነው ይሄንን ነገር ልጅሽ ተሰደበና ምን ምን ታመጫለሽ? ምንም ለፈጣሪ ነግረዋል። እኔ እንደናንተ መራገጥ አላውቅበትም። ግን ይሄንን ማህበረሰብ እንወክላለን ብላችሁ ወክላችሁ ነው አደ እሷ እኛን አትወክልም። እኛንን የምንወክለው ማህበረሰቡን ማህበረሰቡን እየወከላችሁ ማህበረሰባችሁ የሰውን ልጅ ፎቶ ለጥፋችሁ ደንቆ የማይሰማ ብላችሁ እንድትሳደቡ ነው የሚያስተምራችሁ ይህንን ነው የእናንተ ማህበረሰብ የሚያስተምረው ይህንን ነው ለህዝቡ እያሳያችሁ ያላችሁት። ማህበረሰባችሁ ይህንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ